በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሚስጢረ ንስሐ፣ እንዴት ንስሐ እንግባ? የእግዚአብሔርን ምሕረት ለመጠየቅ ከወትሮ በተለየ ሁኔታ አብዝቶ መጸለይ፣ ንስሐ መግባት ይገባናል። ታዲያ በእግዚአብሔር ዘንድ ተቀባይነት ያለው ንስሐ ለመግባት የሚወሰዱ አስፈላጊ ነጥቦችን ከዚህ ቀጥለን እንመለከታለን። አንደኛ ቅጣትን በመፍራት የሚገባ ንስሐ ሳይሆን እግዚአብሔር ካለን ፍቅር የተነሳ የሚገባ እውነተኛ ንስሐ መሆን አለበት። እኛ ልናነጣጥር የሚገባን የእግዚአብሔርን የቅርታ ጸጋ በምንቀበልበት መንፈሳዊ ድህነት ላይ ያለን ሊሆን ይገባል። ሁለተኛ ያለምንም አድልዎ ለራሳችን ታማኞች መሆን ያስፈልጋል። ይህንን በማድረግም መድኃኒታችን ኢየሱስ ክርስቶስ ነፍሱን የሚወድ ያጠፋታል እንዳለ በዮሐንስ ራእይ ምዕራፍ 12 በቁጥር 25 በማለት ከተናገረው ቃል በቃል ሊደርቅ ይችላልና። ሶስተኛ፣ ኃጢአትንና ምክንያቶችን በማስወገድ ታማኝ ሀሳብና ጽኑ ፈቃድን ገንዘብ ማድረግ ነው። አራተኛ፣ ህንድናችንን ራሳችንን በጥንቃቄ መመርመር። ይህንን በማድረግም በስራ ወይም በሀሳብ ወይም በስሜት የተፈጸሙ ኃጢአቶችን በመገንዘብ በድጋሜ በኃጢአት ላለመውደቅ ንስሐ መግባትና ራሳችንን በትሕትና ማዋረድ ይገባል። አምስተኛ በንስሐ ውስጥ እውነተኞች መሆን በዚህም ለንስሐ አባት መዋሸት ማለት ለመንፈስ ቅዱስ መዋሸት መሆኑን ማወቅ አለብን። እንደ ምሳሌ አድርገን ብንወስድ ሐናንያን ለቅዱስ ጴጥሮስ በዋሸ ጊዜ እንዲህ ብሎታል ሐናንያ ሆይ መንፈስ ቅዱስ እንታታላለህን? ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምነው አለ አለው። በሐዋርያት ሥራ ምዕራፍ አምስት በቁጥር ሶስት ላይ ስድስተኛ፣ ማንኛውንም ምስጢር እና የተደበቁ ሐሳቦችን አለመሸሸግ፣ ይልቁንስ እነዚህ ምስጢራት ሁሉ በካህኑ ፊት በገሃድ በመገለጥ ካህኑ ንስሐ የሚገባው ሰው እጅግ አስፈላጊውን መድኃኒት በመስጠት መንፈሳዊ ህይወትን እንዲገነባ ያስችለዋል ነቢዩ ኤርምያስ ስለ ሰው ልጆች ነፍስ ሲናገር እንዲህ ብሏል በጌታም ፊት ልብሽን እንደ ውሃ አፍስሽ ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 19 ውሃ እየፈሰሰ ሲወርድ ምልክት ወይም ሽታ ትቶ አያልፍም ዘይት ሲፈስም ግን ምልክት ትቶ ያልፋል ወይን ጠጅ ሲፈስም ከበስተኋላው ሽቶ ትቶ ያልፋል እኛም ከኃጢአቶቻችን ለመንጻት የምንፈልግ ከሆነ ከበስተኋላው ምንም አይነት ቅሬት ትቶ እንደማያልፈው ውሃ ንስሐዎቻችን በእግዚአብሔር ፊት ማፍሰስ አለብን። ለራሳችን ምክንያቶችን ወይም ሰበቦችን አንፈልግ፣ ሌሎች ሰዎችንም አንውቀስ። ንስሐ ማለት ከተፈጸመ ኃጢአት ራስን መውቀስ እንጂ በሌሎች ሰዎች ላይ መፍረድ አይደለምና፣ አንድ ሰውም አግባብ ያለው መሆን አለበት እንጂ እጅግ የበዛ ሐዘንን ጭካኔ፣ ወይም ጥርጥር ወይም ጭንቀት ሊኖረው አይገባም። ይልቁንም ኃጢያቱን በሳል በሆነ ሕሊና በግልጽ መናዘዝ አለበት። ንስሐ የሚገባው ሰው ንስሐ አባቱ የሚሰጡት መመሪያዎች ላይ ሊጣበቅ ይገባዋል። የእርሱን ምክር ለመንፈሳዊ ሕይወቱ አስፈላጊ መፍትሄ አድርጎ በትጋት ሊከተለው ያስፈልገዋል። ንስሐ በምንገባበት ሰዓት በጸሎት ውስጥ ከእግዚአብሔር ጋር መታገል አለብን። ክርስቶስ ኢየሱስ እንዲህ በማለት ተናግሯልና፣ ኑና እንዋቀስ ይላል እግዚአብሔር፣ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች እንዳለ በኢሳይያስ ምዕራፍ 1 ከቁጥር 18። ስለዚህ ምን ያህል ክፉ ቢሆን የሠራ ነው ኃጢአት በእግዚአብሔር ፊት ግን መናዘዝ ይኖርብናል። ክብር ምስጋና ይሁን እንደ አምላክ ለሚሆን